ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንደምናላችሁ። እንዴት ከረማችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬም እንግዲህ በአንድ ብሎግ መጥቻለሁ። እንግዲህ እኔና ናንዬ ወደ አዳማ ናዝሬት ቤተሰብ ጋር ደርሰን ልንመጣ ስለሆነ ዝግጅታችንን፣ ጉዟችንን ከእናንተ ጋር እንግዲህ እያካፈልናችሁ ከሲፒ ልጅ ጋር እንዴት እንደሆነ ጉዞ ለማሳየት ለመሞከር ያህል ነው። እንግዲህ እንደምታዩት እዚህ ጋር ልብስ ከማዘገጃጀት እየጀመርኩ ነው። ያሁን አን ይዛ ስቱን ምትለብሳቸውን ልብሶች ነው የማሳያችሁ። ይሄ ደግሞ ሰማያዊ ጨርቅ ከላይ ያሳየኋችሁ የትራስ ላይ የሚነጠፍ ነው። ስትተኛ ለሀጭ ስላላት ያው ንጹሕ ነገር ያስፈልጋታል። ፎጣዎቹ ደግሞ ስትበና አንገቷ ላይ ማድረገው ነው እንደዚህ በጨርቅ የምጠቀልለው ከልብሶች ጋር እንዳይደበላልቅ ስለፈለኩ ነው፣ ንጹህ እንደሆነ እንዲሆን። እዛ ጋ ደግሞ ዳይፐር ነው። የእኛ ልጆች እንግዲህ ዳይፐር ሁሌ አብሯቸዋል። ያው የተወሰነ ይዤ እዛ ገዛለው ብዬ ነው። ቢጫ ሻሽ ከላይ ያለበት ደግሞ የእኔ ልብስ ነው። እዚህ ጋ የሚይዝበትን ትንሽ ባግ እያሳየኋችሁ ነው። እዚ ጋ ደግሞ ስሊፐር ነገር የሚይዘውን ጫማ፣ ይመቸኛል ይሄ እንደዚህ የማሳያችሁ ምክንያት የፒንክ ብራንድ በደንብ ታቁታላችሁ። ውድ ብራንድ ነው። ባይገርማችሁ ቦንዳን ያገኘሁት ይሄን ጫማ እና እንዴት እንደሚመችል ነግራችሁ አልችልም ና እዛም ይጠቅመኛል ብዬ ነው እንግዲህ በዳይፐር ላስቲክ አድርጌ ከስር ልከተው። እኔ ቤት እንግዲህ የሲፒ ልጆች ቤት ሁሌ ዳይፐር ስለሆነ የሚጠቀሙት ው ላስቲኩን ለተለያየ ነገሮች እንጠቀምበታለን። ይጠቅማል። ለቆሻሻም፣ እንደዚህም ደግሞ ለሚያስፈልግ ነገር እንግዲህ መጀመሪያ ጫማውን በላስቲክ አርጌ ልብሶቹም እንዳይቆሽሹ ከስር አርጌ ያለው ከዛ ልብሶቹን ነው የምጨማምረው። መጀመሪያ ከስር የኔን ልብስ አረኩኝ። የእሷ መሀል ላይ ይሻላል በሚለው ማለት ነው። እንግዲህ ናንዬ ያው ትንሽ ላሀጥ ስላላት ይሄ አሁን የምከተው ጨርቅ ትራስ ላይ የሚነጠፍ ነው። እንደነገርኳችሁ ንጹህ እንዲሆን ስለምፈልግ ከዛ አንገቷንም አስገባው። ልብሶቿን ደግሞ እያስገባው ነው ያው ቢጃማዎች፣ ቀን ቀን የምትለብሰው ምናምን ነው። እንግዲህ እንደዚህ በዛ ያለው የእሷ ልብስ ነው፣ የኔ ትንሽ ነው። እንዳያችሁት አዳማ ሙቀት ስለሆነ ሺቲ ነው የሚለበሰው በብዛት። እንግዲህ ያው እናቴ ብዙ ሺቲዎች ስላሏት የእሷ ልሻማ ነው ማለት ነው። እንግዲህ የናን እየነብራቶች ነው የበዛው እዚህ ውስጥ ይህንን ልብስ ግን ስንመለስ ሌላ ልብስ ልቀይራ ታስቤ ነበረ። ግን ሳስበው ሻንጣው ስለሞላብኝ በቃ ለብሰው በሄደችው አጥብላትና ስንመለስ ምሱኑን እንለብሳለን ብዬ ሀሳቤን ቀይር ያወጣውት ማለት ነው። አሁን ደግሞ ዳይፐር እየከተትኩ ነው። ዳይፐር የማይቀር ጉዳይ ነው። ያው እኔ ብትንሽ ይዝና እዛ ነው የምገዛው፣ ምክንያቱም ሙሉ ሊያዝብል አይበቃም። እዚጋ ደግሞ ቫዝሊን ማበጠሪያዎቿን የራሷን ለብቻ ነው እኔም አልጠቀምም ማንንም በሷ አይጠቀምም። ምናልባት ግን እኔ ልጠቀም እችላለሁ የእሷን እኔ ፎሮ ፎር ስለሌለኝ እና እንደዚህ እየከታተትን ነው በጎን በጎን ያሉት ጊዜ ይሄ እንትኗ ነው ኮልጌቷ እንጠሷን የምትፍቅበት፣ ሁሉን ነገር ያው ጠንቀቅ ብለን ነው የምንሄደው። በዚህ መልኩ እንግዲህ እንደዚህ ያስተካክለናል። ያው ሁሉን ነገር በተቻለኛ አቅም እያስታወስኩ እዚጋ የራሴ ነው። ኩል ምናምን ነው እንዳይቀር የማይቀር ጉዳይ ኩሎቼን ከተትኩ እዚጋ። ከዛ በቃ ሻንጣዬን ቁልፍልፍ እያረኩ ነው። እንግዲህ እንደምታዩት ግን ያው የተወሰነ ልብስ ስለያዝኩኝ አይከብደኝም ብዬ አስባለሁ። አረ መቅደስ ጨርሽ ይቆላልፈሽ። ያው እንደምታዩት ቀለል ያለ ነው የከተትኩትም ነገር እንዳያችሁት፣ ትንሽ ስለሆነ ብዙ አይከብድም። ከዛ እዚህ ጋር የምላችሁ የፊቴን ቀለል አርጌ፣ ሞይስቸራይዘር ከተቀባው በኋላ ከዛ ከላይ ፓውደር ነው የተቀባሁት። ኩል አረኩ፣ ማስካራ አረኩ፣ ሊፕስቲክ አለቀ። ቀለል ያለ ሜካፕ አይባልም፣ ያው ይሄ ጎዶሎ ሜካፕ ነው። እንግዲህ ይህንን ከጨራረስን በኋላ ልብሳችንን ነው የምናዘጋጀው፣ የምንለብሰውን ማለት ነው። እኔ አንድ አይነት እንድንለብስ ስለፈለግኩኝ፣ ጸጉራችንንም እንግዲህ በተቻለኝ አቅም አንድ አይነት ነው የተሰራ። እንግዲህ ያው እንደነገርኳቸው ጸጉራችንንም አንድ አይነት ነው የተሰራ ነው። ቻርጅ ዘግቶብኝ እንግዲህ እዚህ ጋ ተቋርጦ እንደገና ሊዘጋ ሲል እንትናልኩኝ አቋርጬ ቻርጅ አርኩኝ ማለት ነው። እንግዲህ በተቻለን አቅም አንድ አይነት እንድንለብስ ያው የምንለብሰውን ነው እዚህ ጋር እያሳየኋችሁ ያለሁት አሁን እንግዲህ የቀርን መለባበስና መውጣት ነው። እንደዛ እያልኳችሁ ነው። እዚህ ጋና ንይም አይበያቸው እያልኳት ነው እሷ ወሬ ታያለስተኝታ። ብቻ እዚህ ጋር ያው ለባብሰን ጨረስን፣ ሳሎን ሄደን ቁጭ ብለን እንግዲህ ወደ ራይድ ልንደውል ነው። ያው በተቻለን አቅም አንድ አይነት ለብሰናል። ጸጉራችንን አንድ አይነት ለመሰራት ሞክረናል። የናኒዬ ጸጉር እንኳን ያው ስለምታለቅስ የሰራችን ጓደኛዬ ናት። ስለምታለቅስ ያው ልቧም እየተጨነቀ ስለሆነ የምትሰራት ቶሎ ቶሎ ስለሰራችት እንደገና ደግሞ ስትተኛበት ስለሚተሻሽ እንደኔ ጥቅጥቅ ብሎ ጥብቅ አላለም። ግን ያው ለማመሳሰል ሞክረናል። የኔ ቆንጆ ናንዬ፣ ህይወቴ፣ አበባዬ እያሳየኋችሁ ነው። እዚህ ጋር እንግዲህ ግን ያው ለማመሳሰል ለማመቻመች ሞክሪ ያለው ልብሳችንንም ጸጉራችንንም እንግዲህ እዚህ ጋር ያው እያልኳችሁ ያለሁት ጓደኛዬ ናት የሰራችኝ። ከፈለጋችሁ ግን ቤት ለቤት ስለምትሰራ ስልኳን ልሰጣችሁ እችላለሁ፣ የምትፈልጉ እንግዲህ። እናንዬ አንገቷን ስለማትችል ጎንበስ ስትል ምናምን ሳስተካክልላት እንትን እንዳትሉ፣ እኔ ስለለመድኩት ኖርማል ሆኗል። ከኔ ጋር እንግዲህ ያሁን አስራ ሶስት አመቷ ወደ አስራ አራት እየሄደች ነው። የ13 አመት ልምድ ትላላችሁ። ናን ይህኔ ቆንጆ ሳወራ እንዴት እንደምታየኝ አያችኋት፣ አደለ የኔ ፍቅር ኡፌኔ ልዕልት የኔ ናት። ሳወራ አፋፌን ነበር እያየችኝ የነበረው። እንግዲህ በዚህ መልኩ ወሬ እያበዛው ነው። እዚህ ጋር ባይዘዊ በራሱ ያለቀኩላቸው አንዳንድ ድምፅ ምናምን የገባ ስለነበረ ከውጭም ከምንም ቆየታ አለ ትንሽ ከቀረጽኩትና ዝም ብዬ በቮይስ በኦቨር ቮይስ ነው እንደሱ ላርግ ብዬ ነው። እንግዲህ ያው ጨርሰን ራይ ደውለን ደረጃ ሶርድ ምናምን ስለማይመቸኝና ኒና ቅፌ ምናምን የሚቀርጸኝለም እንዲሁ አልቀረጽኩላችሁም። እዚህ ጋር የእኔ ሰፈር ወደ አያት ነው ካወቃችሁት፣ መቄዶኒያ አካባቢ ከመቄዶኒያ እስከ አያት ያለው መንገድ ነው ይሄ የምታዩት ማለት ነው። ያው በተቻለኝ አቅም ትንሽ ላካፍላችሁ ብዬ ነው። ይሄ ወደ አያት እየደረስን ነው እንግዲህ ከሚቄዱ ወደ 49 መስመር ስጋ ቤቶች ምናምን ነው የሚታየው። እዚህ ጋር እንግዲህ አያት ጫፍ ደርሰናል። የስጋ ቤት ማት እየታያችሁ ነው። አያት ሰሚት ምናምን እንግዲህ ስጋ ቤት ነፍ ነው የምታውቁ። እና አያት ጫፍ ደረስን እዚህ ጋር ያው ከናኒ ጋር በራይድ ነው እንጂ በታክሲ አይታሰብም። ያው ብዙም ወጣ ወጣ አንልም። በእርግጥ ከስንት አንዴ ስለሆነ ኖርማል። እዚህ ጋር ደግሞ አያት አደባባይ ደራርቱ አደባባይን አልፈን እንግዲህ ወደ ሴም ሲ መገናኛ እየገሰገስን ነው፣ ምለ ወደ ላምበረት። እዚ ጋ የባቡር ጣቢያ ነው። የአያት መኖሪያ ቤቶችም ያው የሚታዩት አያት መኖሪያ ቤቶች ነው። እዚህ ጋር ደግሞ ኖህርል እስቴት ህንጻ እየተገነባ ገና። ይሄ ደግሞ ሰማያዊ በር የምታዩት ከዚህ ጫፍ እንግዲህ ይህ ሁሉ እስከዚህ እስከ ትንሿ ጫፍ ስኩል ኦፍ ቱሞሮ ትምህርት ቤት ነው። በጣም ረጅም ነው። እንግዲህ የት ደረስን? መሪ የተባበሩት ደረስን። እዚህ ጋር ረጃጅሞች ፎቆች ፀሐይ ሪል ስቴት ነው። በጣም ያምራል። ፀሐይ ሪል ስቴት ባይ ዘ ወይ፣ ይሄ ደግሞ ሱቆቹ ነው የፀሐይ ሪል ስቴት ገና አልተከራየም። እንደምታዩት ክፍት ነው። እንግዲህ በውጭ ዓለም ዓለም ያላችሁ ጉግል ሰርች አርጉና የፀሐይ ሪል ስቴት አካባቢው ይሄ ሲኤምሲ አደባባይ አካባቢ ነው። በጣም ያምራል። ይሄ አፍሪካ ምናምን የተከፈተበት አዲሱ በጣም ያምር አካባቢ ነው። ሱቅ ግዙ፣ እውነት ግዙ። ይጠቅማችኋል። እስክትመጡ ታከራዩታላችሁ። እንግዲህ እዚህ በውድ ነው እየተከራየ ያለው። ልትገዙ ብዬ እላለሁ እንደ ሀሳብ። እዚህ ጋር እንግዲህ ናንጊ ደረት ላይ ልጥፍ ብላ እንግዲህ ድልት ብሏት ወደ መናኸሪያ እየሄድ ነው። አቤት ጥርሴ ሲያስጠለ የናዝሬት ልጆች እንግዲህ በፊት ሳይስተካከሉ አሁን የበፊቶቹ ነን እኛ። እንግዲህ ጥርሴ እንዴት አያችሁት አይደል? በጣም እኮ ነው የሚያሳፍረኝ ጥርሴ በስማ። እዚህ ጋር በቃ ቤት ደርሰን ናዝሬት ያለውን እንትን መቅረጽ አልቻልኩም። እንግዲህ ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። የናዝሬት ምናምኑን ስላልተመቸኝ አልቀረጽኩም።